በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የተባረካችሁ በብዙ ደግነቱ ጸጋው ምሕረቱ የተጎበኛን የተጎበኛችሁ ደግ አምላካችን ቅዱስ ጻድቅ የዋህ አምላክ አንድ ልጁን ከሰማያት የላከልን እግዚአብሔር አብ የወደደን ልጆች ተብለን እንድንጠራ የፈቀደልን ልጁም ጌታችን አምላካችን ኢየሱስ ክርስቶስ በመስቀል ላይ ተዘርግቶ ዕዳችንን በመክፈል ዕዳን የተከፈለለት ሕዝብ ያደረገን መንፈስ ቅዱስ የቀደሳችሁ የቀደሰን የሚያስተምረን የሚያጽናናን ሁላችሁ ብሩካን እግዚአብሔር ልጆች የቅድስት ሥላሴ ልጆች እንዴት ቆያችሁ? ሁሉን የሚችል አምላክ ጌታ እግዚአብሔር ስሙ ለዘላለም የተወደደ የተመሰገነ ይሁን። እግዚአብሔር ልጆች ቤተሰቦቻችን ሆናችሁ አብራችሁን ስለቆያችሁ ደስ ይለናል። እግዚአብሔር ይባርካችሁ። አዲስ ሰሚዎቻችንም ከኛ ጋር ተቀላቅላችሁ ቤተሰብ እንደምትሆኑ ብዙ ብዙ በረከትን ብዙ የህይወት ለውጥን በቃሉ ውስጥ እንደምናገኝ ይህን በረከት ልትካፈሉ እንደምትችሉ እናስታውሳችኋለን። እንኳን ደህና መጣችሁ ወደ ቤታችን። እንግዲህ ዛሬ የምንማረው እንዳንባረክ የሚከለክሉ ልምምዶች የምንማረው እንግዲህ እግዚአብሔር በስጋም በነፍስም የሚባርክ ባራኪ አምላክ ነው እና ሁልጊዜኛ ለመባረክ የተዘጋጀ አምላክ ነው። እኛን ነው የሚያስተዳድረው፣ ያው እግዚአብሔር በሰማይ ሰራዊቱ መላእክቱን፣ በምድር ደግሞ እኛን ልጆቹን መጠበቅ፣ መባረክ፣ መመገብ፣ ማስተማር፣ ማነጽ፣ እግዚአብሔር ይሄ ነው፣ እኛን ማማገልገል ነው በአባትነቱ የሚሰራውና ሌላ ስራ እንዳለው እና እግረ መንገዱን ትዝ የምንለው አይደለንም። አላማ ነን እኛ። ለእግዚአብሔር አላማ ስለሆንን እኛን መባረክ፣ እኛን መመረቅ፣ እኛን ማሳደግ፣ እኛን መቀደስ ነው የእግዚአብሔር ስራ። በረከት ደግሞ በነፍስም በስጋም ነው። መቀደስ በነፍስ መባረክ፣ መቀደስ እግዚአብሔርን የመጠማት የመፈለግ ስሜት እግዚአብሔርን ፍቅር በልባችን ውስጥ ማኖር የመንፈስ ቅዱስ ፍሬዎች በገላትያ ምዕራፍ አምስት ሃያ ሁለት ላይ የተገለጹትን የመንፈስ ቅዱስ ፍሬዎች እንድናፈራ ማድረግ፣ ብርሃንን በእኛ ህይወት ውስጥ ማኖር። እነዚህ ሁሉ መባረክ የመንፈስ በረከቶች ናቸው። በስጋችን ደግሞ የሚያስፈልገንን ነገር ከእግዚአብሔር ስንሰራ ስራችን እንዲባረክ እንዲበረክት እንዲጠቅመን ማድረግ ሁለቱን አምስቱን እንጀራ ሁለቱን አሳ ብዙ አድርጎታል ጌታችን። ውሃውን ወይን ጠጅ አድርጎታል። እሱ አይነት መባረክ በህይወታችን እጁን እያየን መኖር ደግሞ ሁለተኛው በረከት ነው። ብቻ ሁለቱም በስጋም በነፍስም በረከቶች አሉን። እኛ የተፈጠርነው ከዚህ አልፈን ሰማያዊ በሆነውም ስፍራ ተባርከን እንድንኖር ነው። ኤፌሶን አንድ ሶስት ላይ የሚያስረዳ የሚያስተምረን ይህን እውነት ነው። ስለዚህ እኛ በረከት ለበረከት የተጠራ ህዝብ ነን ልንባረክ የተጠራን ህዝብ ነን ግን አንዳንድ ጊዜ በረከታችንን እንዳንባረክ የሚያደርጉ ደግሞ እንቅፋት የሚፈጥሩ ደግሞ ልምምዶችና ድርጊቶች ከኛ እጅ ወይም ከኛ ቤት ሊወጡ ይችላሉ እነዚህ ነገሮች በደንብ አውቀን ልናስተካክላቸው ይገባል የመጀመሪያው ነገር ተስፋ መቁረጥ ነው በእግዚአብሔር ላይ ኦሪት ዘፍጥረት 33ን ስታነቡ ያዕቆብ ከአገሩ ከአጎቱ ሀገር ወደ እናት አባቱ ወደ ተስፋው ምድር ሲመጣ በወንዞች መካከል መቀመጡና ከእግዚአብሔር ጋር ሲታገል ማምሸቱን ይነግረናል። 32ተኛው ምዕራፍ ቁጥር 27 ጀምሮ አንብቡት እና እስኪ ነጋ ድረስ ታገለው ነው የሚለው። እንግዲህ ማለት ሌሊት ሙሉ ሌሊት ሙሉ ታገለው ነው ትግል ነበረ። የነፃ ትግል የሚመስል አይነት ነገር ከአንድ ሰው ጋር ይታገል ነበር። ክርስቶስ በኋላ ሰው ሆኖ ከኛ ድካም ጋር እንደሚታገል እኛን እንደሚያስተምረን ለእኛ ፍቅር ሲል እስከ መከራ እስከ ደም ማፍሰስ ድረስ ሄዶ ዋጋ ክፍለ መሥዋዕት ሆኖ እንደሚያደርን ለማሳየት ነው። ሰው ሆኖ ምስሎ ከያዕቆብ ጋር እግዚአብሔር ታገለ። እስኪ ነጋ ድረስ ነው የሚለው። እኩለ ሌሊት ላይ ያቋርጠው መሄድ ይችላል። ያዕቆብ በቃኝ ብሎ ወደ ሚስቶቹ ወደ ልጆቹ መሄድ ይችል ነበር። በቃኝ በቃ ብሎ ግን እስኪ ነጋን የታገለው። እንዳንባረክ ከሚያደርጉ ነገሮች አንዱ እስኪ ነጋ አለመታገል፣ ቶሎ ተስፋ መቁረጥ፣ ችግር አይንካኝ ክርስትና መከተል፣ መስቀል አልባ ክርስትናን መውደድ እና የህግ መምህር ደግሞ በረከትን የሚሰጠው በሸለቆ ውስጥ ነው ይላል ቅዱስ ዳዊት። ሸለቆ ደግሞ የትግል ቦታ ነው። ትግሉን መጥላት እንዳንባረክ ያደርገናል። እና ትግሉን የሚወዱት እስኪነጋ የሚታገሉት ቀድሞውን ይባረካሉ ቀድሞውን እስራኤል ይሆናሉ ቀድሞው ይመረቃሉ የማይነኩ የማይደፈሩ የማይወጉ የማያልቅባቸው የማይርባቸው ዘራቸው የማይራ ሆኖ ይባረካሉ እና በህይወት ትግል ውስጥ ማለፋችንን እንዳንጠላው እኛ ማለት ይወላጅ የእግዚአብሔር እስራኤል ነን እስራኤል ለእግዚአብሔር ይገረዙ ነበር የመንፈስ ግርዛት ደግሞ ለእኛ ለመንፈሳዊ እስራኤላውያን ለእግዚአብሔር እስራኤል ያስፈልጋል። ስለዚህ ይህንን ትግል ትቶ መውጣት፣ ተስፋ ቆርጦ ከእግዚአብሔር ቤት መሸሽ፣ ከመንፈሳዊ ልምምድ መውጣት፣ ጸሎት ማቆም፣ በስሜት መነዳት፣ ከእግዚአብሔር ሐሳብ ይልቅ ስሜትን አዳምጦ መኮብለል እንዳንባረክ ሊያደርገን ይችላል። ሁለተኛው ነገር ማማረር ነው። ማማረር እንዳንባረክ ያደርገናል። በጎ ዘመንን ማየት የሚወድ አንደበቱን ከክፉ ይከልክል ይላል። አንደበት ክፉ እየተናገረ ልጆች አይባረኩም፣ ቤት አይባረክም፣ እንጀራ፣ እርሻ፣ ማዕድ፣ ንግድ አይባረክም። ሁልጊዜ ካፋችን የሚያስፈሩ ንግግሮች የሚወጡ ችግሮችን ብቻ የምናወራ ሰዎች አለን። የታክሱን ጉዳይ፣ የስደቱን ጉዳይ የንግዱን ውድድር ጉዳይ በሽታውን ሕመሙን ወይም ደግሞ የሆነ ፍርሃታችንን ሁሌ እሱን ነገር እያወራን የምንኖር ሰዎች አለን። አምላክ እንዳለው ሰው ግን መኖር አለብን። አግሮም ምርሞ አተረፉ የሚል መጽሐፍ ቅዱስ ላይ አልተጻፈ። እግዚአብሔርን ያለማወቅ ምልክት ነው። የውድቀት ምልክት ነው። አዳም ያን ፍሬ እንደበላ እኮ ነው ማግሮን መጀመር። አንተ የሰጠኝ ሴት ነች አበላችኝ ብሎ እግዚአብሔር ማማረር ጀመረ። ራቁቱን ማየት ጀመረ። ጉለቱን ማየት ጀመረ። የሚጎለን ነው ሰይጣን የሚያሳየን። ስናግሮምረም ሁልጊዜ ማግሮምረም ለሰይጣን ቅዳሴው ነው ደስታው ነው። ከዛ ያሳያችኋል፣ የጎደለብንን። የሞቱብን ሰዎች እያመጣ ያስታውሰናል። ትናንት ያጣነን ፍቅረኛ ያስታውሰናል። ትናንትና ሞክረን ያልተሳካልን መንፈሳዊ ልምምድ ያሳየናል። የቸገረንን ገንዘብ ያሳየናል። ሕይወትና ኑሮ ከባድ ነው፣ እጅ ላይ ያለው ገንዘብ አይበቃም ይለናል። የሚያኖረን እግዚአብሔርን እልም አድርጎ ነው የሚያስረሳን። እኛም ይህንን ሀሳብ በአንደበታችን እየተናገርን ምን እንዲሁ ኑሮ እኮ እንዲህ ነው፣ መንገድ እኮ እንዲህ ነው፣ እንደዚህ ጤና እኮ እንዲህ ነው፣ ሀገር እንዲህ ነው፣ ፖለቲካ እንዲህ ነው ስንል በረከታችን ጥቅልል ብሎ ከቤታችን ወጥቶ ሊሄድ ይችላል። ከዛ ደግሞ በበረከቱ ፈንታ ሞት ሊገባ ይችላል። ሞት ኖሃሚን ከሀገሯ ስትወጣ እኮ ገብስ ፈልጋል ሞአብ እንጀራ አለ ተብላ አልቻለችበትም። ግን ኑሮን እያቁተመትመች እያጉረመረመች እግዚአብሔር አስመረኝ እያለች ወጣች። እንጀራው እያለ ኖሃሚን ግን ልጆቿን አጣች። እንጀራው እያለ ባሏን አጣች። በጎ ዘመንን ማየት አቃታት። ተሽመደመደች፣ ሀዘንተኛ ሆነች። ምክንያቱም አፏ ሁልጊዜ መጉረምረም ነበር። በረከትን የሚያሰጣ ልምምድን። እባካችሁ እባካችሁ፣ ከዚህ በኋላ በምንም መንገድ እንዳናጉረምረም። ምንም ነገር ሊፈጠር ይችላል። እግዚአብሔር ይመስገን። ከመሸም ይነጋል፣ ካለቀም ይመጣል፣ ይሞላል። ከተወሳሰበም እግዚአብሔር ይፈታዋል፣ ከታመምንም እንድናለን፣ ከታሰርንም እንፈታለን ልባችን ካዘነ እንጽናናለን። በሰዓት መካከልም ብንሆን አልፈን ማየት ያስፈልጋል። እግዚአብሔር በረከታችንን እንዳንቀማ የሚያደርገን ሁለተኛው ነገር እሱ ሶስተኛው፣ በረከታችንን ሊቀማን ይችላል የሚባልና መጠንቀቅ ያለብን ነገር ትንሹን ነገር ዋጋ አለመስጠት። የእግዚአብሔር ቃል ጌታ ኢየሱስ ክርስቶስ በጥቂቱ ታመን፣ እኔ በብዙ ሾመሃለው ብሏል። ያንንም ተበዳሪ ምሳሌ አድርጎ አስተምሮናል። ሁለት የተበደረው አራት አረገ፣ አምስት የተበደረው ብዙ የተበደረው አስር አረገ ይልና አንደኛው ግን ቀበረው ትንሽ ነው ብሎና አቀው ትልቅ ነገር ከትንሽ እንደሚጀምር አልገቡ በአቋራጭ መበልጸግን የለመደ አለሙ ስለምንኖር ትንሽ ነገር ትንሽ ነው፣ ለኛ ግን አይደለም። በጥሪያዶስ ይወላሉ ሰባት ሺህ ወንዶች የበሉት እንጀራ ሁለት አሳና አምስት ዳቦ ነበር። ትንሽ ነበር። አምጣው፣ እንድርያስን አምጣው ሲለው ሄዶ ሰጠው ለጌታ። አንድ ትንሽ ልጅ ከያዘው ምግብ በስተቀር ምግብ የያዘ የለም ተብሎ ትንሽ ልጅ ትንሽ ዳቦ ለብዙ ሕዝብ ተረፈ። በእግዚአብሔር ፊት ትንሽ የሚባል ነገር የለም። ጥቂቱን የሚያበዛ አምላክ ጌታ ነው ያለን ትንሽ ነው። አንድ በር ስራችን ትንሽ አይደለም፣ ልፋታችን ትንሽ አይደለም። እናድጋለን። መንፈሳዊ አቅማችን ትንሽ አይደለም። ጸሎታችን ትንሽ ይመስለን፣ ትንሽ አይደለም። ምንም ትንሽ ነገር የለም በእግዚአብሔር ፊት። ትንሽ ነው ብሎ ግን ሰዎች ያላቸውን ነገር ሲያጡ ያላቸውን ነገር ሲያጡ ሲነጠቁ ታያላችሁ። ብዙ ፈላጊ ብዙ ቀድሞ ብዙ ፈላጊ ብዙ ማፈስ የፈለገ ሰው ምፍጹም የሚገርማችሁ ብዙውን የበሉት እስራኤል ሰዎች ጌታን አልተከተሉም። እንጀራው ከበዛ በኋላ የነበሩ ሰዎች የሉ መስቀል አጥቅ ጥቂቱ ሲበዛ ያዩት ናቸው የነበሩት። አያችሁ፣ በጥቂት ውስጥ መባረክን ስታዩን የምትኖሩት በእግዚአብሔር ፊት እግዚአብሔር ያኖረኛል፣ ለምን እጨነቃለሁ? ምንለው እግዚአብሔር መንፈሳዊ ወቴም ትንሽ መንገድ ላይ ብሆን ትልቅ ቦታ ያደርሰኛል ማለት የምንችለው በቃ ቀራጩን ቅዱስ ያደረገው ስናይ ነው። ትንሽ ፍቅርና እምነት ይዞ መጣ፣ ግን ቀራጭ ነበር ዘኬዎስ። ማቴዎስ ቀራጭ ነበረ። ስሙን ደግሞ አይሁዳዊ ቀናተኛ ነበረ። ቶማስ ትንሣኤ የለም ብሎ የሚያምን ሰዱቃዊ ነበረ። ግን ትንሽ ፍቅር ነበረው፣ ግን ትልቅ አልሆነም። የዓለም ሐዋርያ አልሆኑም እነዚህ ሰዎች። እግዚአብሔር ጥቂቱን ትልቅ የሚያደርግ መሆኑን እንረሳለን። ስለዚህ በጥቂቱ መደሰት ያስፈልጋል። ከትንሽ መጀመር ጤነኛ ነገር ነው። ያለንን ነገር ትንሽ ቢሆን፣ ገንዘባችን ትንሽ ቢሆን፣ መንፈሳ አቅማችን ትንሽ ቢሆን፣ እውቀታችን ትንሽ ቢሆን ግን ተነስቶ መነሳት መስራት ያስፈልጋል። እግዚአብሔር ልጅ፣ ጥቂቱን ነገር የናቀን ከሆነ ግን መባረካችን ይቆማል። የመጨረሻው ለዛሬ ትምህርታችን መጨረሻ ላይ የምናነሳው በህይወታችን ውስጥ በረከታችንን እንዲቀጥል የምናደርገው "አለ" ስንል እውነት ለመናገር ያለንን ነገር አለ ማለት አለብን። አለ ማለት አለ። አንድ ኢትዮጵያ ውስጥ የሚነግድ ነጋዴ ሰው ወዳጅ አለኝና ትልቅ ሰው ነው፣ ትልቅ ነው፣ ባለ ገንዘብ ባለጸጋ ነው። ሁሌ ከሰው ጋር ሲያወራ የምሰማዋለሁ። ስራ እንዴት ነው? ሞልቷል፣ ከትከሻ በላይ ነው የሚሰጠኝ ይላል፣ ከአቅሜ በላይ ነው የሚሰራው። ከዚህ ቃል ውጭ ሌላ ቃል የለውም። የኢትዮጵያ ነጋዴ ይህን ቃል እኮ አይነገርም። አንተ ራስህ ግብር ሰብሳቢ ነው የምትመስለው፣ ሲታ ስታወራ ምን ስራኮ ኮ ዘንድሮ የለም ነው የሚልህ። ይወላችሁ መጽሐፍ ቅዱስ ላይ መጽሐፈ ነገሥት ካልዕ ምዕራፍ አራት ቁጥር ስድስት ላይ አንዲት ሴት የአንዱ ነብይ ሚስት ነችና እዳ ገብታ ባሏ ሞቶባት እዳ ገብቶ ልጆቿን ባህሪ ሊያደርጉባት መጡ፣ ባለ ዕዳዎቹ እና፣ ነቢዩ ኤልሳን ስታማክረው ሂጅና ማሰሮ ሰብስበች ዘይት ቤቱ ያለው ዘይት ቅጅ አላት፣ እያምን ሲ ቅጅ አላት። ዘይት እየቀዳች እየቀዳች እየቀዳች እየቀዳች ማሰሮ ከጎረቤት ቤት እየሰበሰበ ያመጣላታል ወንድ ልጇ። ከዛ በኋላ ቁጥር ስድስት ላይ ማድጋዎቹ በሞሉ ጊዜ ልጇን ደግሞ ማድጋ ምጣልኝ፣ እርሱም ሌላ ማድጋ የለም አላት። ሌላ ማድጋ የለም ሲላት ዘይቱ ቆመ ይላል። ዘይቱ እኮ ይፈስ ነበር። የለም ስትል ግን ሲል ግን ቆመ። አንደኛው በረከትን የሚወስደው ነገር የለም የምንለው ነገር ካለ አለ። እግዚአብሔር ይመስገን አለ በሉ። ተበዳሪ ቢያስቸግራችሁ ብትቸገሩ በራሳችሁ ጥበብ ለፉት ግን አለ በሉ። አለ ማለት በህይወት ውስጥ እግዚአብሔር አለ፣ አጠገቤ አለ፣ መንፈስ ቅዱስ ከኔ ጋር አለ በረከት በቤቴ ሙሉ አለ። ጥቂቱ የሚያበዛ እግዚአብሔር አለ። የሚቀድስ እግዚአብሔር አለ። ስራም አለ፣ ጤናም አለ፣ ልጆች አሉኝ። እንኳን የሌለ ያለንም በእምነት አለ ማለት የሌለንም በእምነት አለ ማለት ያስፈልጋል። አንድ እህት ነበረችኝና ጓደኛችን ነበረች። ገንዘብ ላይ ብዙ ጊዜ ስራ በመስራት ጊዜዋን አሳለፈች እና ትንሽ ከማግባት ዘግየት አለች እና አንድ ቀን ቤቷ ጋብዛ ቁምሳጥኖ ክፍት ስታደርግ ቬሎ ተቀምጧል። እንዴ ምንድን ነው ምናምን ስንላት ማገባበት ቬሎ ነው አለች። ትንሽ ፈገግ ብዬ ነበርን። አስቆይ ነበር እንዳለችው በዛ ቬሎ አገባች። አችልች ለእሷ ባህል አለ አለ። ለምን አምላኳን ታምናለች አለ ሲሉ ዘይቱ አይቆምም። የለም ስንል ነው በረከታችንን የምናጠው። ነቅ የለም አትበሉ እላችኋለሁ። የቤት የሚሰሩ ሴቶች የለም አትበሉ አለ በሉ። አለ ግን ትንሽ ቢጨምርበት በሉ እንጨምራለን። የበረከት ቃል ነው። ያ ብዙ ጊዜ መንገድ ላይ ታች፣ በተለይ ኢትዮጵያ ውስጥ ባለጉዳይ ጉዳይ የሆናችሁት አለ አለቃው፣ የለም ጥበቃው ነገር ስትጠቁት የለም የድህነት መንፈስ ነው። በነገራችን ላይ ከባድ የድህነት መንፈስ። በጣም ድሃ ነው የሚያደርገው የለም የለም የለም የለም። ኃጢአተኛም ነው የሚያደርገው። የመንፈስ ቅዱስን ኃይልን የእግዚአብሔርን መገኘት የለም የሚል ሰው ምን ሊሆን ይችላል? እንዴት ሊጓታ ይችላል? እንዴት ሊቀደስ ይችላል? የሰዎችን ጉዳይ የምን ጉዳይ ሳይሳካ ማየት የሚፈልግ ሰው እንዴት ሊባረክ ይችላል? የለም የለም የለም የለም ነው የሚሉት። አንድ ጊዜ ለአንድ ጉዳይ ሄድኩና፣ ጥበቃዎቹ ቤት ምትሄደው አሉ። እዚህ ጉዳይ አለኝ አልኳቸው። አይ አለቆቹ የሉም እንዴ? አለቆቹን ልፈልግ መዝገባይን ልፈልግ እናንተ ምን ታውቃላችሁ? አልኳቸው። አይ የት እንደምትሄድ በፍጹም ብያችሁ አልፌያችሁ ሄድኩ። ምክንያቱም እነሱ ይህ ጉዳይ የሚሰሙ ሰዎች አሉ፣ በር የሚጠብቁ ፈተሸው ማስገባት ያለባት። ስገባ ጸሐፊዋ የለም አለቃችን አለች። ሁለቱም የለም ነው ጥታች በር ላይ ያሉትም ዋና በር አስገቢዎች በድንገት በሩ ሲከፈት ሰውዬው ውስጥ አለ ደግሞ የሚያቀኝ ሰውን ወጥቶ ተቀበለኝ እንዴት አድርጋ እንዳፈረቻች ሴት ምን አይነት ልምድ እንዳለን የመንግስት ሰራተኞች ለምን ደስ እንደሚልን በሰው ሰው ሲከፋው ማየት ደግሞ ባርከኝ ብለን እንጸለያለን ልክ አይደለም መስተካከል አለበት መስተካከል አለበት ሰውን በር ከፍቶ ማስገባት ያለ ከሆነ መስጠት፣ ጉዳዩ ጉዳዩ እንዲያልቅለት መርዳት። ይሄ ነው እኮ ልክ እንደዚች እንደ መበለቷ ሴት ልጅ የለም ስንል ዘይቱ ቀጥ ነው የሚለው ነው። ይህን ማወቅ ያስፈልጋል። መጽሐፈ ነገሥት ካልዕ ምዕራፍ አራት ቁጥር ስድስት ላይ ያለውን አንብቡት። እንግዲህ በረከታችን በእነዚህ ነገሮች ሊያዝ ይችላል። በደንብ ማየት ማስተዋል ይገባል። የሰማኑን በልባችን መንፈስ ቅዱስ ያትምልን እንዳንረሳው አርጎ ውስጣችን ይትከል። ቸርነቱ፣ ምሕረቱ፣ ጸጋው፣ በጎነቱ ሁላችሁን ይጠብቅ። የእግዚአብሔር ቸርነት ይነታችን የእመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። ኮሜንትና ላይክ ሳታደረጉ እንደማቱ ተስፋ አረጋ አምናችኋለሁ። ኮሜንት እያረጋችሁ ላይክ እያረጋችሁ ያላችሁትን ሁሉ እግዚአብሔር ዘራችሁን ይባርክ። ቀሲስ አሸናፊ ነኝ። ሰላም።